ለፈጣንና ወቅታዊ መረጃ ዋርካ ሚዲያን ተመራጭ ነው። ዋርካ ሚዲያ። ሰላም ጠና ይስጥልን፣ የዘጋቢ ሚዲያ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። ሰሞነኛ መረጃዎችን ይዘንላችሁ መተናል፣ ዘጋቢ ሚዲያዎች ነን። የመራፋኖ ብሔራዊ ኃይል አሳምነው እና ምኒልክ ዕዝ በጥምረት በሰሩት ኦፕሬሽን የጥላት ኃይል ሙት ቁስለኛና ሙርኮኛም ሆነ። የመራፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ልጅ እያሱ ኮር የጎፍ ክፍለ ጦር አሃዶችና አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር ብሩኬ ደምሴ ክፍለ ጦር እንዲሻለቃ በጋራ በጨፍጫፊው ስርዓት ላይ ታላቅ ጀብድ መፈጸም ሙት ቁስለኛና ሙርኮኛም አድርገውታል። ዳራ 15 2018 ዓ.ም ተመረጥ በሶስት ግባር ወደ ማጥቃት የገቡት የምኒልክና የአሳምነው ያሳምነው ጽጌ ልጆች። በአካድ ግንባር የሥርዓቱን ወታደር ከበባ ውስጥ አስገብተው አብዛኛውን ደምስሰው የቀረውን ደግሞ ቁስለኛና ምርኮኛ አድርገውታል። እነዚህ ጥምር ጦር የፋኖ ኃይሎች በአካድ ግንባር ያለውን ምሽግ ደምስሰው ሰው በመግባት ጠላትን እያስፈረጠጡ በመንደፍ ከአስር በላይ የነፍስ ወከፍ መሣሪያና በርካታ ተኳሽም ማርከዋል። በነጋሽ ግንባር የገባው የመክት ሻለቃ ጠላትን ምሽግ ደረማምሶ በመግባት ጠላት ሬሳውን እያዝረከረከ እንዲፈረጥጥም አድርገውታል። በሦስተኛው የፉርሴ ግንባር የገባችው ሰበር ሻለቃ ደግሞ ጠላትን ላይ በመቅጣት ጠላት መግቢያ መውጫ ማጥቶ ሲር በደበድም ውሏል። የፋኖን ምት መቋቋሚያ ያቃተው የአብይ አህመድ ስራ ተጨማሪ ኃይል ከደሴ ለማስገባት ቢሞክርም፣ የምኒልክ የመንፈስ ልጆች በደፈጣ አራግፈውት ባለበት እንዲቆምም ተደርጓል። የፋኖው ጠንካራ ምት ያበሳጨው የአብይ አህመድ ጠፋት ቡድን በንጹሃና በምርኮኛ የአድማ ብተና አባላት ላይ የድሮን ጥቃትም ፈጽሟል። በዚህ የድሮን ጥቃት የተጎዱ የአድማ ብተና አባላት አባላትን የፋኖ ኃይል እያሳከመም ይገኛል። ስርዓቱ ይህንን የድሮውን ጥቃት የፈጸመው ምርኮኛ የለኝም ለማለት እንደሆነም ከውስጥ አዋቂ የመረጃ ምንጮችም ማረጋገጥ ይችልናል። ውጊያው የቀጠለ ሲሆን ዝርዝር መረጃውን እንደደረሰን የምናቅርብ ይሆናል። መረጃውን ያደረሰን የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ እያሱ ኮር የጎፍ ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ሱልጣን ዩሱፍ ነው። የምኒልክ ዕዝ ልጅ እያሱ ኮር የጎፍ ክፍለ ጦር በሳልመኔ ከተማ በመግባት አስደናቂ ኦፕሬሽን ሰራ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ እያሱ ኮር በአልብኮ ወረዳ መቀመጫ ሳልመኔ ከተማ በመግባት በብልጽግና የጸጥታ አካል ላይ እርምጃ ወስደዋል። በዚህም ድንቅ ኦፕሬሽን የአልብኮ ወረዳ ፖሊስ ጽፈት ቤት አመራር የሆኑት አሊ አሰን፣ የምኒሻ ጽፈት ቤት አመራር ካሳውና ሌሎችም አጃግሬዎቻቸው ላይ በተወሰደ እርምጃ ከባድ ቁስለኛ ሆነው ሆስፒታል ገብተዋል። መረጃውን ያደረሰን የልጅ እያሱ ኮር የጎፍ ክፍለጦር ሕዝብ ግንኙነት ኃላፊ አርበኛ ሱልጣን ዩሱፍ ነው። የማራፋኖ ብሔራዊ ሄደው አምራ ቀጠና አሳምነው ዕዝ ከሰምኮር ነበልባል ክፍለጦር ጀነራል ተፈራ ማሞ ብርጌድ በአገዛዙ ሰራዊት ላይ መብረቃዊ ጥቃት ሰነዘረ። ጀኔራል ተፈራ ማሞ ብርጌድ በከተማ ኦፕሬሽን በተደጋጋሚ በመስራት አመርቂ ውጤት እያስመዘገበች ያለችውን ባለፈው ሳምንት ደቡብ ሻለቃ የተሳካ የደፈጣ ስራ ባሮገው ምንጃር መፈጸሟን ዘግበን ነበር። ትላንት ዳ 16 2018 ዓ.ም ማታ ሰዓት አራርቲ ከተማ ባረጌው ከተራላሉ መጠጥ ቤት በሚገኙ የአገዛዙ ዙፋን አስጠባቂ ሚኒሻና ኮማንዶ መከላከያ ባሪክ ቤቱ ተወሽቀው እንደገቡ መረጃ የደረሳቸው መብረቁ አለቃ በብርሃን ፍጥነት ከቦታው በመድረስ በወረፋ ሱሳቸውን ሲያጣጥሙ የነበሩትን የአገዛዙ ሰራዊት ኮማንዶና ደረዶቹ ሚኒሻዎች ቅንድብ ቅንድባቸውን በማለት ሲያጋድሟቸው አምሽተው በሰላም ወደ ቀጠናቸው ተመልሰዋል። በዚህ የተደናገጠው የአገዛዙ ሰራዊት በአካባቢ ከሚገኙ መጠጥ ቤት ሰራተኞች አንቺንሽ አስገደልሽን በማለት እንደረሸኗትም አረጋግጠናል። አራርቴ ሆስፒታል በርካታ ቁስለኛ እና ሙትን እንደታየበትም በመረጃ ምንጮቻችን አማካኝነት ማረጋገጥ ችለናል። መረጃውን ያደረሰን የምራፋኖ ብሔራዊ ህደባ ምራ ቀጠና አሳምነው ዕዝ ከሰምኮር ነበልባል ክፍለ ጦር የህዝብ ግንኙነት ክፍል ሉናችን፣ በተባበረ ክንዳችን። የምራፋኖ ብሔራዊ ህደባ ምራ ቀጠና አሳምነው ዕዝ የህዝብ ግንኙነት ዜና ክፍል ሉናችን፣ በተባበረ ክንዳችን